ባለሙያ ሙኳግብለነብርና እኛም እንደው ይኸውልህ፣ እንደው አዛዝም ብለን የጀመርነው ነገር ሰው በዛል ነው። ሰው በዛ ሰባት ነው። ስንት ሰው የቆጠረው? ሰባት ተኛ ጋራ ሰባት ውራ። እንግዲህ አሁን አንድ ሁለት ሰው ወይም አንድ ሰው ብንጨምር የገና እኮ እንዴት ያህል በሬ እንገዛለን እኮ። ሽጋ በሬ፣ ደንበኛ በሬ በአምሳ ያረበረበው ነው ምን ገዘው ነው ምን ገዛልን? ያርገን። እሱ አሁን እኮ የተውና አቀጠጡን ሳይሆን ድግሱ ተመናንሽ ሴቶችን እንጨምራቸው። ደሞ ሴት ጨምረን እዚያ ምን አንጫጫና? አረ ቀኑን ታስታውስ። ሲጀመር እኮ ጨዊቱን እንጀራና እንዴ ቅራሪቱ ከተገኘች ቀኑን ማስታወስ እንዴ አብለ መምጣት ነበር። እነዚህ ያችን አጀች እቺ ደግሞ አስነበጣ ደገሰች። ቤት መደገስ የማን ሶስት መቶ ብር እኮ ነገር የምታመጣብን ይሁን

ንስቶ እኔ እኮ አሁን እኮ ስነሳ ስወድቅ ስፈልጋችሁ ቆይቼ እኮ ነው። እንዲሁ በተለይ አንተ ነው ሶስት፣ ምንጊዜም ነገር የንም እንትና ይለው በተለይ አንተ ነው ስፈልግህ እኮ ምን ወደና ነው እስ እንደ ያልዞርኩበትን ጠይቀኝ። በጣም ስዞር ስዞር ቆይቼ እኮ ነው። አሁን እንዳጋጣሚ ተመልሼ ስመጣ አገኘሁ። ወራቶኝ ወንድም ወራ ተውም፣ ምን አልከረምንም፣ ምን አክራሞታችን እንጃ፣ ምን ከርማ ይለን ምን ከርማ የለንም። ወንድ ወንድሜ ምን ነገር መጣ? ኧረ ብሷቸው አን ተወረጁ ዋ ነው ነው በነቂስ ነገር ሴቶቻችን ሴቶቹ

ሌላ ሙያ ጨርሳሃል። እንዴት ነው? እኔ ዛሬማ ተው ና እንድ እኮ አልህ። እኔ ዛሬ ና እንድ ቦታ እንጂ ነው ነው እንጂ ለአንተ ብቻ የሚከሰቱልህ። ዛሬ እኮ በዚህ ቦታ

ተመሳጥረው አንድ እንትን ምን ሆኗል እና ዝም ብለህ ብቻ መጠበቅ ነው። ና ዝም ብለህ ዝም ብለህ ዝም ብለህ ዝም ብለህ ዝም ብለህ ዝም ምን ደስ ይበል ነው እንጂ እሷ

እሽሽ ብለው ይሁን አለ፣ እኩልነቱ ይሁን ተባለ። አሁን ደሞ እችን የተጠራቀመችት እየሄደች ሰው መበጥበጥ የምንጫጫት ነው። ምኑን ነው ደግሞ? ትከበር፣ የምን ጫጫታ ነው? ትከበር ትከበር መሰለኝ። ይኸው ሰው ገጥሞ ይሆን? እናንተ ተቀምጬ አንድ ጆይል ጫጫታ። ዝም ብለው እኮ ነው በባዶ ጎልተኛ

ምንም የለም፣ ሚኩ እንዲያውም አሁን ቤት ደርሼልህ ስገባ ያች የተረገመች ሜና እህት እንደ እሄደች እንጃ እኔ ጠርቅማ ዘግተው የለችም እንኩል እሏን እህዳ ይሆን በአንዱ ቡና ብላ እህዳ ይሁን ምን እንደሆነ ቤት የለችም። አሁን ቁጭ ተማለት የለህ። እንዳለ ጫጫታ ሰምቼ እኮ ነው። ጫጫታ የተነሳው ጫጫታ እንዳለ እንደ እንትን ብቻ የተጣላ ሰው ነው ምንድን ነው ብዬሽ እኮ ነው። በር ከዘሪያን ይሽ ወጣሁ። ጉብላሊዮሽ ናቸው፣ ጉብላሊዮሽ ናቸው የሚሆኑ ምን ወራ ጉብላ የለም፣ ጉብላ የለም። እንደ ትልልቅ ድምፅ ሁላ ይሰማኛል። ትከበር የሚከበር ነው ትከበር ምን ይመራ ሁላ ይላሉ። ብዙ ነው እንዲያለ ሲሉ የቆዩት ምንድነው ይከበር ነው እያልኩኝ አሁን ሰው ገጥሞ ነው እንጂ ብዬ እኮ ነው ባክኝ። ሰምታችኋል? ምን ሰምታችኋል? አዎ፣ እኛም እኮ እንዲያ ነገር ሰምተናል። እንደውም እኮ አሁን ዳምጣው እንዲያያለ ምን ሰምቶ ነው ምን ሰምተህ ነው ዳምጣው እ ምን እሰማለሁ? እባክህ ሴቶቻችን ናቸው አሉ ይሄን ሁሉ ጉድ ማለት ሴቶች፣ ምንድነው ሴቶች

ይከበር ይከበር እያሉ ምን አንተ ሁላ ይዘህ በአደባባይ ሰልፍ ጭራሽ ወጥቶ

እሺ፣ ነይ በይ ኖሪ። ዙሮ ዙሮ እንግዲህ አሁንም ብናሰሻ እንጠብቃቸው ነው። እንዴት ነው በይ ብለሽ

አሁን እስቲ የሰውን ዓይን እንትን ለማለት በመንደሩ እንደክፉኛል። እንታይ ወንዳዴ ነው ሴቶችን በድሉ ያለ ልታስብሉ ነው። እኔ ማረገው ነው እኔ ማረገው ነው አውቃለሁ። እኔ የማንም መሳቂያ ምሽቱን በአደባባይ ደበደበ ጠጥቶ ነው ማበርግት ቆይቶ ነው መባል አልፈልግም። በቃ አሁን ደጅ እሄዳለሁኝ። ልብሷን በፌስታል ሸክፌ ወረውርላታለሁ። ደጅ አፈረ ይዛሽ ደጅ በቃ ለታባረፉ አሁን

ይሄን ይመስላል ውሏችን። እንግዲህ አሁን ዛሬ እንግዲህ እራበኝ ደከመኝ ዋይ እያላችሁ እና በቃ ዛሬ እንለያይ። እንግዲህ ነገ ሌላ የምንፈጥመው ነገር ይኖራል። ደግሞ ሌላ ሌላ ነገ ምኑ ይፈጠማል? ዛሬ ነው እሑድ እ እና ሰላም ተነስሮጥ ነው ዋሽቻለሁ። እናንተም ዋሽታችኋል። አትፍሩ ግን የምትፈሩትን ነገር አቁም፣ የምትበረግጉትን ነገር አቁም። ምንድን ነው የያዝነው? ውጤት አለው። እውነት ነው ይዘን የምንሯሯጥ ነው ታቻለ ልትግሩ እንዲያ ስለሆነ መፍራት መደንገጥ አያስፈልግም። ወዲያውም ዛሬ እዚያ ስናባርቅ ምን ስንል የሰማን ሰው ስለሚነግራቸው እንዳቋርሹ ዛሬ ታቱላችሁ ነው ታሉት ዜራታችሁን ነፍታችሁ በቃ ሰልፍ ነው፣ ምን የምን ሰልፍ ነው ምናምን ታሉ። ሴቶች በተመለከተ እንዲህ እንትን እያለየ ዘመር ነገር ነው ነው